ሰላም ሰላም የዩቲዩብ ቻናል የተከታታዮች እንዴት ናችሁ? እኔ ደህና ነኝ። ዛሬ በጣም ጠቃሚ የሆኑ ሶስት ሴቲንጎችን ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው ተከታተሉት፣ በዚህ ቪዲዮ ትጠቀሙበታላችሁ። ቀጥታ ወደ ቪዲዮ ገባለሁ። የዛሬው ቪዲዮ የመጀመሪያው ሴቲንግ ስልካችሁን ቻርጅ ላይ ሲሰኩ ቶሎ እንዲሞላላችሁ ከፈለጋችሁ ይህን ወሳኝ ሴቲንግ አሁኑኑ አስተካክሎ። ከዛ በፊት ግን ቪዲዮ ላይክ እና ሰብስክራይብ ማድረግ እንዳይረሳ። በመጀመሪያ ቀጥታ ወደ ሴቲንግ ትገባላችሁ። ሴቲንግ ቀጥታ ባትሪ የምትለው ጋር ትገባላችሁ። ስክሮል ታደርጉ አሁን ላይ ባትሪ የምትለው ጋ የወዚህ ጋ ባትሪ የምትለዋለች ባትሪ የምትለው ጋ ከዛ እሱ ጋር ከገባችሁ በኋላ ምን የምትላለች መሰላችሁ? ቻርጅንግ ሴቲንግስ ምትላለች። ቻርጅንግ ሴቲንግ ምትለዋ ጋ እንገባለን። ቻርጅንግ ሴቲንግስ ምትለዋ ጋ ክሊክ እናደርጋለን። ከዛ እሷ ጋር ከገባ በኋላ ፋስት ቻርጅንግ ምትላለች። እሷን ፋስት ቻርጅንግ የምትለዋን ኦን እናደርጋታለን ማለት ነው። ፋስት ቻርጅንግ የምትለዋን ኦን እናደርጋታለን። ይህም ኦን ማድረጋችን የሚጠቅመው ባትሪያችን ቶሎ እንዲሞላ ቻርጅ ባደረግነው ጊዜ ቶሎ እንዲሞላ ያደርገዋል ማለት ነው። ፋስትሊ እንዲሞላ ያደርግልናል ማለት ነው። እና ይህችን ሴቲንግ አስተካክሉ፣ በጣም ጠቃሚ ሴቲንግ ናት። ምክንያቱም ቶሎ እንዲሞላልን ባትሪያችን ያደርጋል ማለት ነው። ሁለተኛው የዛሬው ቪዲዮ ሁለተኛው ሴቲንግ ደግሞ ሁለተኛው ሴቲንግ፣ አሁንም ቀጥታ ወደ ሴቲንግ እንገባለን ቀጥታ ሴቲንግ ጋር ከገባን በኋላ ስክሮል ስክሮል እናደርግና አክሰሳብሊቲ የምትላለች እሷን እንገባለን። አክሰሳብሊቲ የምትለዋን ፈልገን አክሰሳብሊቲ ውዚሽ ጋር እንገባለን። አክሰሳብሊቲ ከዛ እሷ ጋር ከገባን በኋላ አድቫንስድ ሴቲንግስ የምትላለች አድቫንስድ፣ አድቫንስድ ሴቲንግስ የምትላለች እሷ ጋር እንገባለን። አድቫንስድ ሴቲንግ የውዚሽ ጋር እንገባለን። አድቫንስድ ሴቲንግ የምትለዋ ጋር ከገባን በኋላ ፍላሽ ኖቲፊኬሽንስ አለች ምትል ፍላሽ ኖቲፊኬሽን እሷ ጋር እንገባለን። ፍላሽ ኖቲፊኬሽን ከዛ እሷ ጋ እሷን እናበረዋለን ማለት ነው። ፍላሽ ኖቲፊኬሽን የምትለዋ ጋ ከገባም በኋላ ኦን እናደርገዋለን ማለት ነው። ምን የምትለዋን ካሜራ ፍላሽ ኖቲፊኬሽን የምትለዋል እናበረዋለን ማለት ነው። ካሜራ ፍላሽ ኖቲፊኬሽን የምትለዋል ኦን እናደርጋታለን ማለት ነው። እሷን ኦን ማድረጋችን ለምን ይጠቅማል? ይህን ሴቲንግ ኦን ማድረጋችን ጥቅሙ ስልካችሁን ያስቀመጣችሁበት ቦታ ድንገት ብትረሱት ወይም ወይም ደግሞ ባታስታውሱ የያስቀመጣችሁበትን ቦታ ወደ ስልካችሁ በምትደውሉበት ጊዜ ወይም ደግሞ ሚሴጅ ወደ ስልካችሁ በሚገባበት ጊዜ ሚሴጅ በሚላክበት ጊዜ የስልካችሁ ፍላሽ ላይት ብልጭ ድርግም ብልጭ ድርግም እያለ ስልካችሁ ያለበትን ቦታ ያሳያችኋል ማለት ነው። ስለዚህ በጣም ጠቃሚ ነች እቺ ሴቲንግና እችን በማስተካከል በአጭሩ መጠቀም ትችላላችሁ ማለት ነው። ወሳኝ ሴቲንግ ናት፣ አስተካክሉ ማለት ነው። በዚህ መልኩ ውድ የዩትብ ተከታታዮች፣ ቪዲዮን ላይክ ማድረግ አትርሱ። እንዲሁም ለዩቱብ ቻናል ያዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። አሁን ደግሞ ቀጥታ ወደ ሶስተኛው ሴቲንግ እንገባለን። ቀጥታ ወደ ሴቲንግ እንገባለን። ሴቲንግ ጋር ከገባን በኋላ ኖቲፊኬሽን የምትላለ ስክሮል እያደረግ ኖቲፊኬሽንስ የምትል እንፈልጋለን። ኖቲፊኬሽን የምትለው ጋ ከገባን በኋላ በመቀጠል አድቫንስድ ሴቲንግ የምትል እንፈልጋለን ማለት ነው። አድቫንስድ ሴቲንግስ፣ ያው አድቫንስድ ሴቲንግ ጋር ገባን። አድቫንስድ ሴቲንግ ጋር ከገባን በኋላ ምን የሚል እንፈልጋለን ማለት ነው። አድቫንስድ ሴቲንግ ከገባን በኋላ ኖቲፊኬሽን ሂስትሪ የምትል እንፈልጋለን ማለት ነው። ኖቲፊኬሽን ሂስትሪ ኖቲፊኬሽን ሂስትሪ ከገንባም በኋላ እዚህ ጋር ባይ ዲፎልት ኦፍ ነው እምትሆነው ስለዚህ ይህችን ኦን እናደርጋታለን ማለት ነው። ይህችን ኖቲፊኬሽን ሂስትሪ ኦን ማድረጋችን ለምን ይጠቅማል ማለት ነው? ሚሴጅ ወይም ቴክስት በሚገባልን ጊዜ የላኩልን ሰዎች ሊያጠፉት ይችላሉ ወይም ደግሞ ሊያስተካክሉት ይችላሉ። በዚህ ሰዓት መጀመሪያ የተጻፈውን ቴክስት ፊት ለፊት ያመጣላችኋል ማለት ነው። ስለዚህ የሚስተካከል ያለውን ፊት ለፊት ያለው ቴክስቱን ያሳያችኋል ማለት ነው። ለዚህ ለለዚህ ይጠቅማልና በጣም ወሳኝ ነች እና ቺ ኖቲፊኬሽን ስትሪ ኦን ማድረግ አይረሳ ማለት ነው። የዛሬው ቪዲዮ ይህን ይመስላል። ስለተከታተላችሁ በጣም አመሰግናለሁ። ሲዩ ኔክስት ታይም ቻው።